ሰላም ጤና ስጥልኝ፣ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ትጉሉ ሰላምታ የደረሳችሁ አድማጮቻችን ተመልካቾቻችን ለዛሬ ሰኞ ምሽት ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። በቅድሚያም አርእስቶቹን በሱዳን ውስጥ ሳምሬ በሚባል ታጣቂ ቡድን ዳግማዊ ማይካድራ በአማራ ተወላጆች ላይ መፈጸሙን መረጃ ከሱዳን ወጥቷል ደብረ ታቦር አርማጮ ጎንቻ ሬማ ኢራን እና አሜሪካ ደቡብ ሱዳን እስራኤል በጋዛ ድጋሜ ድብደባ መጀመሯል እነዚህን እና ሌሎች አጫጭር መረጃዎችንም አሰማችኋለሁ። መልካም ሚዲያን ላይክ ሼር ሰብስክራይብ እያደረጋችሁ እነዚህም ፕሮግራሞችንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎች ነው የማልፈው። መረጃን የማስቀድምላችሁ በሀገራችን ውስጥ ባሉት መረጃዎች ናቸው። በአማራ ክልል በደብረ ታቦር ከተማ ቀጋ ውሃ በተባለው ቦታ አንድ የፖሊስ ኢንስፔክተር የነበረው ግለሰብ እና የሚሊሻ መሪ በከተማ ውስጥ መገደላቸው መረጃ ወጥቷል። ሌላ የአማራ ተወላጆች በሱዳን ካርቱም አካባቢ በአማራ ተወላጆች በሳምሬ ሰራዊት የተጨፈጨፉበት ሱዳን ውስጥ እንግዲህ ጎርማን የተባለ ቦታ በርካታ የአማራ ተወላጆች ተጨፍጭፏል። ሳምሬ የሚባል ቡድን ነው በሱዳን ወታደሮች ጋር በመሆን ነው አብሮ ጭፍጨፋውን የፈጸሙትም ተብሏል። ማይጣፍ ሳፊ፣ አርካዊት፣ ሻራአ አልሙያ፣ አንድዲድ፣ ባህሪ ግዛት፣ ባህሪ ፍትሃ የተባሉ የአረብኛ አካባቢዎች ናቸው። እንግዲህ ድርጊት ድሩማን ድሩማን ሸንግጥ ወርድ የሱዳን ጦር ካርቱምን ከተቆጣጠረ በኋላ በሳምሬ ቡድን ከሳምሬ ቡድን ጋር ሆኖ አርባ ሁለት የአማራ ተወላጆች ተጨፍጭፏል። የሱዳን መደበኛ ጦር ካርቱምን ከተቆጣጠረ በአምስት ቀን ውስጥ ነው እንግዲህ የተገደሉትም ተብሏል። ለዳጋሎ ጦር ምግብ ሽጣችኋል ተብሎ ነው እንግዲህ የተወነጀሉትና የተጨፈጨፉት ነው የተባለው። አድማጮቻችን፣ ተመልካቾቻችን እጅግ በጣም የሚያሳዝን ዜና ነው። ከሱዳን አካባቢ እንግዲህ እየወጣ የሚገኘው ይህ አድሚ ሰባ የሚባለው የትግራይ ተወላጆች በስደተኛ መልክ ነው እንግዲህ ወደ ሱዳን የገቡት። ወደ ሱዳን በስደተኛ መልክ ከገቡ በኋላ ከስደተኛ ካምፕ ወጥተው በወር እስከ አምስት ሺህ የአሜሪካ ዶላር እየተከፈላቸው ለአልብርሃን ሰራዊት ድጋፍ እያደረጉ ይገኛሉ። አድሚ ሰባ ሀጎስ አጽባሃና ቴድሮስ በየነ የሚመሩት አድሚ ነው። እንግዲህ ይህ አድሚ በአማራ ተወላጆች ላይ ዳግማዊ ማይካድራን የፈጸሙት ነው የተባለው፣ ሁሉም የወልቃይት ተወላጆች ናቸው ተብሏል። የሞቱት አርባ ሁለቱ ሰዎች አሁን ባለው ፖለቲካ እርስ ራስን የሚያድግፍ የራስን የሚደግፉ አብይ አህመድ ነው እንጂ የአማራ ሕዝብ አይደለም። ነገር ግን በነ አብይ አህመድ ፖለቲካ የተነሳ የአማራ ተወላጆች ዋጋ እየከፈሉ ይገኛሉ። ከዚህ በተጨማሪ በተፈናቃይ ስም በሱዳን ውስጥ በወር አምስት ሺህ ዶላር እየተከፈላቸው የትግራይ ጀነራሎች ውጊያውን እየመሩት ይገኛሉ። እንግዲህ ይሄ በጣም የሚያሳዝን ጉዳይ ነው። አሁን በሱዳንና በእምሬት በኢትዮጵያ እንዲሁም የምስራቅ አፍሪካ ቀጠና የፖለቲካ አስተላለፍ የፈጠረው ችግር ምንም ነገር ውስጥ ያለሉ ንጹሀን ዜጎች ተፈናቃዮች ከእለት ወደ እለት ጉሮሯቸውን ለመሸፈን እና ህይወታቸውን ለመምራት ከሀገራቸው ወጥቶ በሰው ሀገር ላይ የሚገኙትን ፖለቲካን የሚመስል ጭፍጨፋ ተፈጽሞባቸዋል። የኢትዮጵያ መንግስት ከእምሬት መንግስት ጋር በመሆን አሬስን እንግዲህ ፈጥኖ ደራሾችን እየደገፈ ነው በሚል ፖለቲካ ነው። አሁን የአማራ ተወላጆች በዚህ ኢትዮጵያ በሚል እሳሜ እና ስም ብቻ ጥቃት የደረሰባቸው ይሄ ደግሞ ሆነ ብለው ይህን ጥቃት ለማድረስ የፈለጉት ሳምሬ የሚባል ትላንትናም ጥቃት ፈጽሞ በስደተኛ መልክ ወደ ሱዳን ውስጥ የገባው አሁንም የመጀመሪያው ተሆናዋኝ እና ባለጉዳይ ሆኖ በአማራ ተወላጆች ላይ ድርጊቱን የፈጸመው ሳምሬ የሚባል በሱዳን ውስጥ አድሚ ተደራጅተው የሚገኝና ውጊያውንም ከአልቡራን ጋር ሆኖ ሲዋጋ የነበረው በወር አምስት ሺህ ዶላር የሚከፈለው ታጣቂ ቡድን ነው። እነዚህ ታጣቂዎችም በሃጎስ አጽብሃና ቴድሮስ በየነ የሚመሩ አድሚ ሰባ የሚባሉት ናቸው ድርጊቱን የፈጸሙት ተብሏል። እንግዲህ የናብይ አህመድ ፖለቲካ ከሀገር ውስጥም አልፎ በሌሎች አገር ያሉ ስደተኞችንም እንግዲህ ዋጋ እያስከፈላቸው እንደሚገኝ በትክክል የተረዳንበትና ያየንበት ሁኔታ ነው ያለው። እንግዲህ የማመድ ዳጋሎ ካርቱም ለስትራቴጂ ነው የወጣ ነው ብለው ብልም ከፍተኛ ሽንፈት ገጥሞት ነው አካባቢውን የለቀቀ። ይህንን አካባቢ እየተቆጣጠረ ያለው መደበኛ ጦር በኢትዮጵያኖች ላይ እርምጃ እየወሰደ ይገኛል። እንግዲህ ኢትዮጵያኖች ላይ እርምጃ እየወሰደ የሚገኘውም ሳምሬ በሚባል ቡድን ነው። የሱዳን ሰራዊት ሆነ ብሎ በአማራ ተወላጆች ላይ ጥቃት ለማድረስ ባይፈልጉ እንኳን ዳቦ ለምነው አባር ተባባሪ እንዲሆኑ ያደረጉት እነዚህ ከትግራይ አካባቢ ተፈናቅለው የሄዱት የሳምሬ ቡድን ናቸው ዋና ተዋናዋኝ ሆኖ በዚህ ህዝብ ላይ ጥቃት የፈጸሙት። ይሄ ጥቃት የተፈጸመው በተለያዩ ግዛቶች ያሉ የአማራ ተወላጆች የወልቃይት ነዋሪዎች ላይ ነው። እንግዲህ የተፈጸመው በአንድ ቦታ አስራ ስድስት በአንድ ቦታ ዘጠኝ በአንድ ቦታ አምስት በአንድ ቦታ ስምንት እያለ በቁጥር እስከ አርባ ሁለት አካባቢ ተረሽኗል ማለት ነው በሳምሬ ቡድን። በሌላ መረጃ በአማራ ክልል ዘመቻ አንድነት ከተጀመረ በጎጃም ቀጠና ከፍተኛ ድል ተመዝግቧል። ዛሬ በአቸፈር ዱር ቤቴ የነበረው የብልጽግና ስብሰባ በፋኖ ተበትኗል። ፋኖ ራሱ በአመረታቸው መሳሪያዎች ናቸው ስራ ላይ ያዋላቸው ተብሏል። በተመሳሳይ ዛሬ በወንጂ ቆሎላ ከተማ ጎንቻ አቸፈር በተሽከርካሪ ላይ በተፈጸመው የቦምብ ጥቃት ሀያ ስድስት የመንግስት ወታደሮች ተገልሏል። በዳንግላ ከባድ ጉዳት ደርሷል። የዳንግላ ሆስፒታል በአገዛዙ ወታደር ተሞልቷል። ምን የተባለው አርማጮ ሙሴ ባምፕ አቅራቢያም ከባድ ውጊያ ተደርጓል። ችንባ ወደ ቋራ ባለፈው በስብሰባ አዳራሽ ላይ የቦምብ ጥቃት ተደርጎ እንደነበር ይታወቃል። በርካታ የብልጽግና አመራሮችና የመከላከያ አመራሮች መከላከያ በስብሰባ ላይ የነበሩት እንደተገደሉ የሚታወቅ ጉዳይ ነው። ይሄን እንግዲያ ተመልክቶ እንግዲህ የአማራ ተወላጅ መከላከያዎች ናቸው እርግቱን የፈጸሙት በማለት ስድስት የመከላከያ ወታደሮች መረሻ ናቸው ተሰምቷል። እንዳይቀበሩ ተደርጎ ከወገብ ላይ ብቻ ተቀብሮ ወደ ታች ተዘግዝቆ ነው የተቀበሩት። እግራቸው ከመቃብር በላይ እንዲሆንና ውሻ እንዲበላቸው ተደርጓል። ለማስተማሪያ ነው ተብሎ ነው። እንግዲህ ይሄ በአካባቢው ማህበረሰብ ቁጣን የቀሰቀሰ መሆኑንም መረጃዎች እየወጡ ይገኛሉ። በሌላ መረጃ በሸዋ ቀጠና ሬማ ከተማ ፋኖ ተቆጣጥሯል። የመንግስት ወታደሮች በሁለት ተሽከርካሪ ቁስለኛን ይዞ ነው የወጡትም ተብሏል። ዛሬ ከመራ ከመራቢቴ ወደ አዲስ አበባ በእጀባ ወስዷቸዋል። እነዚህ ቁስለኞችም ተብሏል። እዚህ አካባቢ ወይበላ ማርያም አራት ንጹሐን ተገሏል። እናትና ልጅም ጨምሮ ነው። እንግዲህ ይሄ የመንግስት ወታደሮች ናቸው የድርጊቱን የፈጸሙትም ተብሏል። በሌላ መረጃ አላማጣ ትላንትና ወጣቶች ከህዋት ታጣቂዎች ጋር ግጭት ውስጥ ገብቶ ነበር። ግሮሰሪ ላይ ነው ግጭቱ የተፈጠረው ተብሏል። የህዋት ታጣቂዎች ነው እንግዲህ ወጣቶችን ድብደባ የፈጸሙባቸው ተብሏል። እንግዲህ ወደ ስልሳ ወጣቶች መከላከያ ተባብሮ አስሯቸዋልም ነው የተባለው። እንግዲህ በፋኖ ስም ነው ወጣቱ እየተደበደበ የሚገኘው። የፋኖን ስም እየለጠፉለት ነው ይህንን የሚያደርገው። በአካባቢው አካባቢውን የሚቆጣጠረው የመከላከያ አዛዥ ኮሎኔል አህመድ ነው ተብሏል። ሌላም አድማጮቻችን፣ ወደ ውጭ የሚወስደን መረጃ አሜሪካ ኢራንን መደብደብ አለብኝ ብላለች ኢራን ልብ አድርጎ በኋላ ውርደት እንዳይከተላችሁ ብላለች። ሀገሪቱ ካላት የኒኩለር ምርት ጋር ተያይዞ ነው ተብሏል። ኢራን በአሜሪካ የሚሰነዘርብኝን ሁሉ አጸፋ ይሰጣለኝ ብላለች። ባለፈው በመሬት ውስጥ ያላትን የኒኩለር ማከማቻዎችን ማሳየቷ የሚታወቅ ጉዳይ ነው። በሌላ መረጃ በማይማር ኢትዮጵያኖቹ ድረሱልን ብሏል። በመሬት መንቀጥቀት እንግዲህ ተርፈናል ብሏል። ኢትዮጵያኖቹ በወታደራዊ ካምፕ ውስጥ ተከማችተን እንገኛለን ብሏል። ታይላንድ አካባቢ ነው እንግዲህ ቦታው እዚህ እንዳንወጣ እንድንወጣ መንግስት እንዲተባበረን ስሉ ለመንግስት ጥሪ ያቀረቡበት ሁኔታ ያለው የመሬት መንቀጥቀጥ እንግዲህ እጅግ በጣም በሚያሳዝን ሁኔታ ማይማር አካባቢ ተፈጸመው የመሬት መንቀጥቀጥ ፎቆቹ ፈርሷል። በመሬት መንቀጥቀቱ አደጋ ከአንድ ሺህ ሰባት መቶ የሞቱት ሲሆኑ ከአንድ ሺህ ሶስት መቶ ጉዳት ደርሶባቸዋል ተብሏል። እዚው አካባቢ እንግዲህ እጅግ በጣም የሚያሳዝን ነው። ይሄ መሬት መንቀጥቀት በሀገራችን ኢትዮጵያም እንደዚህ አይነት ጉዳት ባያስከትልም ድንጋጤዎች አሉ በየቦታው። በጣም ከባድ ነው። አድማጮቻችን፣ ተመልካቾቻችን፣ ሌላ አድማጮቻችን ደቡብ ሱዳን እርዳታ ፍለጋ አስር ሺህ ሰዎች በጋምቤላ በኩል ድንበር ጥሶ ወደ ኢትዮጵያ ገብቷል። የህክምና እርዳታ፣ የምግብና መጠለያ ያስፈልጋቸዋልም ተብሏል። ደቡብ ሱዳን አሁን በእርስ በርስ ጦርነት ውስጥ ገብታለች። እንግዲህ ከፍተኛ ውጥረት አለ። ኡጋንዳ ወታደሮቿን ወደዛ አካባቢ ማስገባቷ የሚታወቅ ጉዳይ ነው። ከዚህ ውስጥ እንግዲህ ወደ ሶስት ሺ በኮሎኒና የታመሙ ናቸው ተብሏል፣ ከአስር ሺህ ውስጥ። ሌላ አድማጮቻችን እስራኤል በድጋሚ ጋዛን መደብደብ ጀምራለች። መረጃው የአረብ ኒውስ ነው። በተለይ በራፋ አቅጣጫ መጠነ ሰፊ የአየር ጥቃት ተፈጽሟል፣ ጉዳትም ደርሷል ተብሏል። አድማጮቻችን ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር በተመሳሳይ ፕሮግራም እና እንዲሁም ቀጥታ ስርጭት የምንገናኝ መሆኑን እየገለጽኩላችሁ መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የአድማጭ ተመልካች ቁጥሩን እንድታበዙ በአክብሮት እጠይቃለሁ። መልካም ምሽት።